የፌዴራል ፖሊስ አስቸኳይ መግለጫን አውጥቷል። ከባህልና ስነ ምግባር ያፈነገጡ አለባበሶች ተያዙ የኢትዮጵያ ፌዴራል ፖሊስ በቅርቡ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነትን የገለጠ አስነዋሪ አለባበስ ለብሶ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል ፖሊስ ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦች ከዝግጅቱ አቀናባሪ እና ስፖንሰሮች ጋር በቁጥጥር ስር ውሏል። በተለይም ምርመራ የተጀመረባቸው ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጨኔ ዮሐንስ መኮንን ኃይለ ማርያም ናቸው። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አለታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አሳስቧል። ባህልና እሴትን ያላከበሩ ድርጊቶች አንድም ተቀባይነት የላቸውም ሲል በመግለጫው ላይ ተነግሯል። በጣም ብዙ ሴት ልጆች አልቅሰዋል፣ ተዋርደዋል፣ ገንዘባቸውንም ተበልተዋል። በደንብ ነገሩ ሲጣራ ወደ ሴክሹዋል ስሌቨሪ የሚሄድ ድርጊትም ነው። የህግ አካላት በቀላሉ ሊያዩት አይገባም። እኔ በዚህ ጉዳይ ሪፖርት ካደረግኩ ሰነባብቻለሁ። እንኳንም ተያዘ። ፍትህ ለሴት እህቶቻችን። ይህንን ያለው የፊልም ባለሙያው ሰው መሆን ይስማው ነው። አደገኛው አጥማጅ መኳንንት ምስጋናው ስማቸውን ተጠቅሞ ወንጀል ከተሰራባቸው ታዋቂ ከያንያን መሃል ሰው መሆን ይስማው ድምጹን አሰምቷል። መኳንንት ምስጋናው ተድላ የተባለው ግለሰብ በፌዴራል ፖሊስ ድንበር ተሻጋሪ ህገወጥ የሰዎች ዝውውር ለሁለት ዓመት ያህል የሚፈለግ ሰው ነው። እኔም ከተጎጆቹ መካከል ነኝ። ሶስት አመት ዕድሜን በልቶብኛል፣ ገንዘቤን በላኝ፣ ከስራዬ አፈናቀለኝ፣ ብቻ ህይወቴን ነጥቆኛል። ተጠርጥሮ መያዙን ለአዲስ አበባ ፌዴራል ፖሊስ ወንጀል ምርመራ ቡድን ማሳወቅ የሚቻልበት መንገድ ካለ አሳውቅልን እባክህ። እግዚአብሔር ይስጥልን። ይህንን ደግሞ ያለችው ሌላው በዚሁ ዙሪያ ተበዳይ የሆነች ሰው ናት። በአደገኛው አጥማጅ መኳንንት ምስጋናው የተጭበረበሩ ሰዎች ከነማስረጃቸው ማስረጃቸው በገፍ እየመጡ ነው። በጣም አስገራሚ ታሪኮችና አሳዛኝ ኪሳራዎችን እየሰማን ነው ሲል ያሬድ ሹመቴ በተከታታይ በሚያወጣቸው ገጾቹ እየተናገረ ነው። ለመሆኑ ይህ ሁሉ የተባለለት አደገኛው አጥማጅ ማን ነው? አደገኛው አጥማጅ በኃይለኛ የማጭበርበር ስልቶች የተቀናጀው ወንጀል ሰለባዎቹን ማጥመድ የሚጀምረው እንደዚህ ነው። ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካታ በተለይም ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናግፈዋል፣ ገንዘባቸውን ተዘርፈዋል፣ አካላቸው ለአስገዳጅ ወሲብ ቅሌት ተዳርጓል፣ ክብራቸው ተገፎ በተያዘባቸው መረጃ የርቃን ነውራቸው መያዣ ተደርጎባቸዋል። ያንዷን ሰለባ ታሪክ ብቻ እንደ ማሳያ ተመልከቱ። ሰላማዊት ትባላለች ስሟ፣ በእርግጥ ለዚህ ዘገባ ሲባል ተቀይሯል። ወደ ፊልም ትወና ጥበብ መግባት በእጅጉ ትመኝ ነበር። በአንድ ወቅት ታዲያ ያገኘችው የተዋናያን ምልመላ ጥሪ ካስቲን ኮል ትኩረቱ አንሳበው በዴስቲቪና በሌሎችም በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ ኢንተርናሽናል ፊልሞች ላይ የሚያሰራ ተዋናዮችን የሚመለምል የቴሌግራም ግሩፕ አገኘች። የተወሰነ ጥርጣሬ ቢያድርባትም ቅሉ በሂደት መርምሬ ገባበታለሁ በማለት ጥሪውን ተቀብላ ለሙከራ ተቀላቀለች። በቴሌግራም ቡድኑ ላይ የወጣውን ማስታወቂያና ለመመረጥ የሚያበቁ መስፈርቶችን አሟልታ ማመልከቻዋን አቀረበች። ከአጭር ጊዜ ውስጥ የእንኳን ደሳለች መልእክት ደረሳት። የመጀመሪያውን ዙር ማጣሪያ ማለፏ ይነገራትና አማካሪ ተደርገው ከተመደቡ ሙያተኞች መካከል የተመቻትን ሰው እንድትመርጥ እድል ተሰጣት። ሰው መሆን ይስማው እድል ወርቅጣ ሰውና ሌሎችም ዕውቅ ባለሙያዎች በዚህ ቴሌግራም ቡድን ውስጥ በስማቸው የወጡ ሀሰተኛ አካውንቶች ተደርድረው ታዩ። ሰላማዊት ዕውቁን የሲኒማ ዳይሬክተር ሰው መሆን ይስማውን አማካሪው አድርጋ መረጠች። በተቀመጠው አድራሻም እሱን መምረጧን ገልጻ መልእክት ላከች። አደገኛው አጥማች ታዲያ ራሱ ባዘጋጀው ሀሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል መተወኑን ይቀጥላል። ለጻፈችውም ጥያቄ አፋጣኝ መልስ ይጽፍላታል። ነገር ግን በስራ ውጥረት ላይ ሆኑን ጎንደር ቀረጻ ላይ እንደሚገኝ ገልጾላት የሚያምንበት ሌላ ሰው እንዳለ ገልጾ ወደ ሌላኛው ሐሰተኛ አንተነህ ኃይሌ ያስተላልፋታል። ሰላማዊት ሐሰተኛውን ሰው መሆን አመስግና ወደ ሌላኛው አንተነህ ኃይሌ ሌላ ጽሑፍ ትልካለች። ሐሰተኛው አንተነህ ኃይሌም በተመሳሳይ ሁኔታ ስለተመረጠች የተሰማውን ደስታ ገልጾ እሱም ቢዚ ስለሆነ ኤርሚያስ ታደሰ የተባለ ሰው እንደሚመድብላት ቃል ገብቶ ራሱን ያዋድዳል። የጥበብ ሰዎች አካባቢ ብዙውን ጊዜ ሊከሰት የሚችል ነው ብላ ያሰበችው ከመጠን ያለፈ የሥራ ጫና ጉዳዩ እውነተኛ ይሆናል ብላ ለማመን ቻለች። ኤርሚያስ ታደሰ የተባለው ሌላኛው ሐሰተኛ ሰው ጋር ተጻጽፋ ወደ መዷውል ስትደርስ አደገኛው አጥማጅ ራሱ በአካል ብቅ አለ። እሱም በተመሳሳይ ሁኔታ ለሁለት ሶስት ቀናት ስራ እንደሚበዛበት ገልጾ ከዚያ በኋላ ግን በአካል ተገናኝተው እንደሚማከሩ ገለጸላት። ምስኪኗ ሰላማዊት እነዚያን ሁለት ቀናት ታግሳ በተደጋጋሚ ጭቅጨቃ በአካል ሊገናኙ ተቀጣጠሩ። አጥማጁ ዘመናዊ መኪናውን ይዞ ሸራተን ሆቴል ቀጠሮ ያገኛታል። ስለ ዝርዝሩ ይማከራሉ። ይበጃታል የሚለውን ምክር ለግሶ እስከ መኖሪያ ቤቷ ድረስ በመኪና ሸኛት። የተለገሳት ምክር ደግሞ ምን ማድረግ እንዳለባት በአማካሪነት ከተዘረዘሩት ታዋቂ ሰዎች መሃል እውቅ ሴት ተዋናኞች እንድታማክርና ምን እንደሚሏት መልሳ እንድት ነግረው ነበረም። ሰላማዊት ሩታ መንግስታብን ምርጫ አደረገች። ሀሰተኛዋ ሩታ መንግስታብ ጋር ተጻጽፋ ምክር ተለገሰች። ትልቅ እድል እንደገጠማት ገልጻ የሰጠቻት ምክር ደግሞ ስሜትን የሚገልጹ ፕሮፌሽናል ምስሎችን ተነስታ መላክ እንዳለበት ለዚያ የሚሆን ስቱዲዮ ደግሞ ፈልጋ እንድታገኝ ትመክራታለች። ሰላማዊት ይረዳኛል ብላ ወደ አሰበችው ኤርሚያስ ታደሰ የተመከረችውን ይዛ ተመለሰች። ስቱዲዮውንም እንደሚያዘጋጅ እሱ ራሱም እንደሚሰራላት የስራ ጫና ግን እንደሚበዛበት ገልጾ 200 ሺህ ብር ገደማ እንደሚፈጃ አሳውቃትና ተለያዩ። ሰላማዊት ቀብድ 50 ሺህ ብር ታዘጋጅና ትልክለታለች። ሁለት ቀናት ያህል ይቆይና በጣም ቢዚ ስለሆንኩ የሰው ገንዘብ እጄ ላይ እንዲቆይ አልፈልግም ብሎ የላከችለትን ብር መልሶ ወደ አካውንቱ ያስገባዋል። ገንዘብ ካገኘ በኋላ የሚመልስ ሌባ መቼስ አይኖርም ብላ ያሰበችው ሰላማዊት በገጠማት እድል ታማኒነት ምንም አይነት ጥርጣሬ እንዳያድርባት ሆና እርግጠኛ ትሆናለች። ከጥቂት ቀናት በኋላ ተመልሶ በቃ እንስራው አሁን ነፃ ነኝ ይላትና ሙሉ ብሩን እንድትልከው ሲገልጽላት ሁለት መቶ ሺህ ብሩን ወዲያውኑ ለመላክ አላቅማማችም። አጥማጁ በዚህ አይነት ሁኔታ ሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ እርቃኗን ፎቶ ማንሳት የሚያስችለውን እድል አገኘም። በአካል ተገናኝተው በመኪናው ወደ ቤቷ በሚሸኛት ወቅት በፊልም ትወናው ላይ የጦር መሳሪያ ትዕይንት ስላለው እስኪ ሽጉጥ አያያዝሽን ልየው ብሎ እውነተኛ ሽጉጥ እጇ ላይ ያስቀምጥላታል። ይህ ሁሉ ተግባር በኋላ ለሚፈጠሩ ሁኔታዎች የሴራው አካል ነበረም። እንዲህ ባሉ ስልቶች በርካታ ሴቶችን ክብራቸው ተላልፎ አካላቸውን አነውሮ ገንዘባቸውን ከበላ በኋላ የውሃ ሽታ ሆኖ ይሰወራል። እጁ ላይ ያሉት የርቃን ምስሎችና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸውን ማወቁና የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው ውሾን ያነሳ ውሾ ይሁን ተብሎ እንደ ተበሉ መቅረት ይሆናል። ይህ ገጠመኝ ከአንዲት ሴት አልፎ በበርካታ ሴቶች ላይ በተደጋጋሚ ተከስቷል። ሰላማዊት ካደገኛው አጥማጭ ጋር ወሲባዊ ሁኔታ ውስጥ ለመግባት የሚያስገድድ ሁኔታ ይገጥማታል። ወደ ቀጠራት ሆቴል የመሄድ ፍላጎትም ታጣለች። ጥርጣሪዋ ያገረሽባትና የሰው መሆኑን እውነተኛ አድራሻ አፈላልጋ ታገኘዋለች። የሆነውን በሙሉ ስትነግረው ጉዳዩ ሐሰተኛ መሆኑን ከመንገር አልፎ ጉዳዩ በአስቸኳይ በሕግ መያዝ እንደሚገባው ያሳምናታል። በዚህ ጊዜ ነበር ሆቴል የቀጠራትን አደገኛ አጥማጭ ጥሪ ተቀብላ አካባቢው በፖሊስ አባላት የተከበበው አደገኛው አጥማጅ በፖሊስ ቁጥጥር ስር ዋለ። በቦሌ ክፍለ ከተማ ስር የሚገኘው አደይ አበባ ፖሊስ ጣቢያ በቁጥጥር ስር ዋለው አደገኛ አጥማጅ ማንነትም ታወቀ። መኳንንት ምስጋናው ተድላ ይባላል። እሱ በቁጥጥር ስር ከዋለ በኋላ ግን በዚህ ታላቅ ወንጀል ውስጥ ከአንድ በላይ ተዋናዮች ሊኖሩ እንደሚችሉ የሚያሳውቅ ፍንጅ ተገኘ። የቴሌግራም ቡድኑ ውስጥ የነበሩት የታዋቂ ሰዎች ስም ዝርዝር በሙሉ ተሰረዘ፣ ሌሎች መረጃዎችንም የሚሰውሩ በርካታ ለውጦች ተደረጉ። አሁን አደገኛው አጥማጅ መኳንንት ምስጋናው በፖሊስ ቁጥጥር ስር ይገኛል። ሌሎች ተባባሪዎቹና የበርካታ ሴቶችን ሕይወት ያጨነገፉ እኩዮችስ የሚለው እስካሁን ጥያቄ ውስጥ እንደገባ ነው። መቼም በዚህ ሁኔታ ብዙ ሴቶች ከፍተኛ የሚባል ወንጀል ተፈጽሞባቸዋል። በጣም የሚደንቅና የሚገርም ነው። ሀገራችን ወዴት እየሄደች እንደሆነ በፍጹም ልባችሁ ጸልዩ። እጅግ የሚያሳዝኑና የሚቀፉ ጉዳዮችን በየቀኑ እየሰማን ነውና፣ ሰላም ለሀገራችን ይሁን፣ ሰላም ለሁላችን ይሁን። ቻው።